የፍቅር በሽታ የለው መድኃኒት የፍቅር በሽታ የለው መድኃኒት ናይኖች ሀይኖችን መተው ካላዩት

አመሰግናለሁ በጣም ናኒ፣ በጣም ጎበዝ ነሽ። ታዲያ ይህን ሁሉ ድምፅ የዘሽ ነው፣ የባጀሽው የጠፍተሽ ነው ጠቅላላ ነጎረማ ምን ነጎረም ረሜ ሲጫወቱብን ከርሞ ሚዲያ ላይ በእውነት ጎረምራሚዎች እኮ ነው ሲጎረም ረሙ ይከረሙ ይገርምሽኛ። ሚዲያ ላይ ጥቂት ሰዎች ናቸው። አንድ የሸዋ ልጅ አንድ ኃይለኛ ዘፋኝ ተገኝቷል። በጣም በጣም ትችያለሽ። መቼ ነው የጀመርሽ እንደዚህ ማስመሰል? መስከ መቼ ነው የጀመርሽ? ትንሽ ቆይቻለሁ። እስኪ ሂጅ ሂጅን እስኪ አንዴ ሂጅበት እስኪ እሺ ሸማነ ጠላው ለብሰው ሸማነ ጠላው ለብሰው አይበርዳቸው፣ አይሞቃቸው ሀገሩ ወይና ደጋ ነው። ሸማነ ጠላው ለብሰው ሸማነ ጠላው ለብሰው አይበርዳቸው፣ አይሞቃቸው ሀገሩ ወይና ደጋ ነው። አቤት ደምግባት ቁንጅና አፈጣጥር ውብ ናት ሀገርም የኢትዮጵያ ቀጭን ፈታይ መቤት በምዬ ማርያም ባዛኛቱ ኑሪልኝና ታለሚቱ በምዬ ማርያም ባዛኛቱ ኑሪልኝና ታለሚቱ ልብስህን ያገሬ ሰው ኩታህን ያገሬ ሰው የአምራል ኩርተ ለበሰው በራያ ቀሚስ በጃኖሺ በቀጭን ኩታ በሻሽሺ በደረ አምባረሽ በግርሽ አልቦ ይታይ ሰውነትሽ ተብቦ አቤት አቤት አቤት ሻማ ነጠላው ለብሰው ሸማ ነጠላውን ለብሰው አይበርዳቸው ይሞቃቸው ሀገሩ ወይና ደጋ ነው። ሸማ ነጠላው ለብሰው ሸማ ነጠላውን ለብሰው አይበርዳቸው ይሞቃቸው ሀገሩ ወይና ደጋ ነው። አቤት ደምግባት ቁንጅናው አፈጣጥር ውብነት ሀገር ምየ ኢትዮጵያ ቀጭን ፈታይ መቤት በምዬ ማርያም ባዛኝቱ ኑሪልኝና ታለሚቱ በምዬ ማርያም ባዛኝቱ ኑሪልኝና ታለሚቱ ለብስህን ያገሬ ሰው ኮታህን ያገሬ ሰው እንጃኑህን ያገሬ ሰው የአምራ አል ኩርታ ለበሰው ሸግው ኩታ ነው ለበስና በቀይ ወጃ ነው ተውበና አውዳ አመት ሆነ ከተማው ነጭ በነጩ ነው ለበሰው አቤት አቤት አቤት አቤት አቤት ውበት አቤት ውበቱ እዩለኝ ወርቁ ነው ከአንገቱ

ያብረቀረቀ ልደረቱ በጆሮ ያንጠላጠሉ አቤት አቤት! ውበት በጣም በጣም በጣም ጎበዝ ነሽ። አልፈሻል እንግዲህ በሞጣ አይዶል። ምናልባት እንግዲህ ሌላ አይዶል ድክሄር ሲያናቅ በጣም አሪፍ ነው፣ አሪፍ ነው የምትጫዋቸው በጣም ጎበዝ ነሽ። ቀጥይበት የመጨረሻ ኃይለኛ ልጅ ነሽ በድምጽ አለሽ። መልክሽም በዚያው ልክ ነው። ባይ ዘወይ ነግረውሽ ያውቃሉ። ቆንጆ ለመሆንሽ አንዳንዶች ይላሉ። በጣም ቆንጆ ነሽ የመጨረሻ ሚጣም ሚጣም ቆንጆ ና። ሁለታችሁም በጣም ቆንጆ ናቸው። የተለያየ ከለር ነው ያላችሁ። የቁንጅና ከለር ሚጣም በጣም ታምራለች። አንቺ ደግሞ በጣም ታምራ የተለያየ ከለር ስልሽ አንቺ የቀይ ዳማ ነሽ ያቺኛዋ ትንሽ ነጣ ትላለች፣ ግን በሁለታችሁም በጣም ቆንጆች። በቃ ኢትዮጵያን የምትወክሉ እናንተ ናችሁ። እንደ እውነቱ እንደ ቲክታክ ላይ ያለ የበግ ፀጉር እና የፈረስ ፀጉር የቀጠለ ሴት አስቸግሮኝ ነበር። እንዲያው ጊዜ እርከየታ ናችሁ። እኛ ቤት ደንበኛ ትሆናላችሁ ከዚህ በኋላ እናለንሎአንዴ ቀድሜ ነው ያረኳችሁ። እንደ እናንተንም ለቀም ለቀም ነው ያረኳችሁ። ሚዲያውን ታሞቃለች እናንተንም ማገና እንደገባችሁ እኮ ነው። እቺ ጥርሷን ብልጭ ስታደርግ ነው ፎሎ ባክ ያደርኳል። መፌመስ ለምን ሞን ትፈልጋላችሁ? ታዋቂ መሆን ትፈልጋላችሁ? አዎ ትፈልጋላችሁ መታወቅ። አዎ እስኪ እናስጨፍራችሁ፣ እስቲ ሁለቱን ዘፋኛ ትችላለች። ምክንያቱም ማለት ዘፋኝ ና ከላይ እንግዲህ አላውቅም፣ ዘማሪ ነች ከላይ ያለ ሲሆን እህታችን ማተባችሁ ደግሞ ያምራል። የሁለታችን መስቀላቸው አነሳ ነስ ያለች በጣም ቆንጅዬ ናችሁ። እስኪ አንድ ዘፈን ጋብዛቸው እንጋብዛቸው። እስኪ እኛ ደግሞ